እንደምታዩት እንግዲህ አብርሽ በጣም በጣም በከፍተኛ ሀዘንና ቁጭት ውስጥ ይገኛል ማለት ነው። በጣም እያለቀሰ ይገኛል ማለት ነው። እሩታም የማያዳግም ውሳኔ የማያዳግም እርምጃ ወስዳ እንግዲህ ለአንዴና ለመጨረሻ ጊዜ ሁሉን ነገር ጥላ ሄዳለች ማለት ነው። አብርሽም በጣም በሚያሳዝን ሁኔታ እንግዲህ እንደምታዩት ነው፣ እንዲህ ራሱን ጥሎ በጣም ባዶ ቤት ውስጥ ባዶ ክፍል ውስጥ ራሱን ቆጥቦ ወይም ደግሞ ራሱን አግልሎ በጣም በጣም በከፍተኛ ቁጭት ውስጥ ወይም ደግሞ ብቸኝነት ውስጥ ይገኛል። ሩታም እንግዲህ የላከችለት ደብዳቤ አለ። አቤልን እንግዲህ ኤፍሬምም አብርሽም አንተ ነህ ጥፋተኛ እያሉት ይገኛሉ። አቤልም እንግዲህ ከሩታም ከአብርሽም እንደዚህ መልእክት እየተላላከ ይገኛል። በመሀል ቤት ማለት ነው። እና የአብረሽና የሩታ መጨረሻ ምን ሊሆን ይችላል የሚለውን ነገር ደግሞ እንግዲህ በደንብ ሀሳብ እንሰጥበታለን ማለት ነው። በመጀመሪያ እንዴት ናችሁልኝ ውድ የቻናል ቤተሰቦች በያላችሁበት በሰላም እና ፍቅር መኝላችኋለሁ። ዛሬ እንግዲህ በአዲስ ቪዲዮ ነው የመጣው። ሰሞኑን ጠፍቼ ነበረ። ለምን እንደጠፋው ወደ በኋላ ላይ እነግራችኋለኝ። በቅድሚያ ግን እንግዲህ የአብረሽና የሩታ አለመስማማት፣ አለመግባባት በጣም ብዙ ቀናቶችን እያስቆጠረ ይገኛል። ሀይ ሚላቸው ሰው ጠፍቷል፣ ገላጋይ ጠፍቷል ማለት ነው። ከዚህ በፊትም እንግዲህ በቀጥላቸው ወይም ደግሞ ጭቅጭቃቸው፣ ክርክራቸው እሱም ሻንጣ ይዞ መሄድ እሷም ሻንጣ ይዛ ማውጣት ሲጣሉ ሊሄድ በቃ ሊሄድ ምናምን ነው የሚሉት። ና እዛው ችግሬን እኔ ሆኜ ልፍጠው፣ ከካሜራ ጀርባ ሆኜ ልፍጠው፣ በራችን ዘግተን እናውራበት፣ በራችን ዘግተን እንነጋገርበት፣ በራችን ዘግተን እንታረቅ፣ እኛው እርስ በርስ እናውራ መባባል ከተው ካቆሙ ቆይተዋል። ና ሁሉ ነገራቸው ሚዲያ ላይ ነው የሚወጣው፣ ሁሉ ነገራቸው ሚዲያ ላይ ነው ያለው። ሁሉም ሰው ሚዲያ ላይ ነው የሚፈርድባቸው ምናምን ነገር እና ቤታቸው በአጭሩ ምንም አይነት ሰላም የለም እና ሰላማቸውን ያጡት ማንም መጥቶ ሰይጣን ራሱ እንዲመጣ ለምነውት በቃ ለምነው ለምነውት ነው ያመጡት እና ሰይጣን ፈልጉ አይደለም ይለው ስለዚህ ሩታን በዚህ በኩል ሹክ ይላታል አብርሽን በዚህ በኩል ሹክ ይለዋል እና ከዛስ በመሀል ቤት አለመግባባት በመሀል ቤት በቃ ከፍተኛ በቃ አለመደማመጥ አለማውራት የሆነ አለመግባባት ደረጃ ላይ ደረሱና ምንም የራባቸው የጠማቸው ያጡት የተቸገሩት ነገር የለም ግን በቃ አለ። አስቡት፣ ባለፈ ታሪክ ምንም ያለፈ ነገር። አንድ ነገር ልንገራሱ፣ ያለፈ ያለፈ ያለፈ ያለፈ ነው በቃ አለቅ። ምንም ዛሬ ላይ እኔ ላይ ማተር የሚያዩት ትናንትና የበላሁት ምግብ ዛሬ ላይ አቆየኝም። ዛሬ እንዳዲስ ሌላ ነገር ነው ምበለው ወይ ደግሞ ሆዴ እንዳዲስ ነው ዛሬ ምግብ የሚፈልገውና የትናንትናው በቃ ኦልሬዲ ተበልቶ ታርቶ አልቋል በቃ ይሄ ነገር ነው አይደለም በአብረሽ እና በሩታ ህይወትም እንግዲህ ያለው ነገር እንደዛ ነበር ግን አብረሽ በሰአቱ ጥጋብ ወጣ አጥሮት፣ እውነት ለመናገር ጥፋቱ የሱ ነው። ጥፋቱን ማመን አለ። ስለምትወዱት ምናምን ልትሸፋፍኑለት ወይም ደግሞ ጥጋብ ነው ብዬ ስናገር ልትሰርቡ ይሻላችሁ። ኖ ይሄ ሁሉ መንገድ ይሄ ሁሉ አሁን ራሱ እኮ ጥፋቱን እራሱ እያመን አይደለም የሚገኘው እኮ እውነታውን ለማስረዳት ራሱ ፈቃደኛ እኮ አይደለም። የእውነት ነው የምላችሁና አንዳንድ ነገሮች ደግሞ ጅብ ከሄደ ውሻ ጮኸ ይባላል። የምሬ ነው የምላችሁ። ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚለው ነገር እንግዲህ በአባባል አደለም፣ የምታውቁት የነበረው እስከ ዛሬ አሁን ይኸው በአብርሽ ህይወት ላይ በደንብ ማየት ትችላላችሁ። ያለው ነገር የተፈጠረው ነገር ይሄ ነው እና አስቡት፣ ከዚህ ከተንደላቀቀ ቤት ከዚህ ከሚያምር ቤት የሚያምር አለባበስ የሚያምር ኑሮ እየኖሩ እንግዲህ ባዶ ቤት ታቅፎ ቁጭ ሲል ማለት ነው። ሩታ ስትሄድ አያችሁ ጥቅሟና ጉዳቷ ምን ያህል እሷ አለመኖሯ ክፍተት እንደሚፈጥርበት በደንብ እያየው ይገኛል። አሁን እያለቀሰ ነው የሚገኘው። ያኔ ግን ማስተካከል ይችል ነበር በአንድ ቃል ነጺን አግኝቶ እንደዛ በቃ ስለ ድሮ ሁሉ እያወራ እያነሳ ምናምን መተቃቀፉ መተሻሸቱ ምናምን ነገር ባይኖር ኖሮ በአጭሩ ሩታዬ ይሄ ይሄ ነገር ተፈጥሮ ነበር። እኔን እና እንችን ለመረበሽ ለማበጣበጥ የመጣሽ ልጅ ናት ብሎ ነፂንም ይቅርታ ጠይቆ ለሩታ ደግሞ ያለውን እውነታ አስረድቶ ልጅቷን አብሮ ነበር ከሩታ ጋር ማግኘት የነበረባቸው የነበረበት። ግን እሱ አያችሁ የራስሽ ጉዳይ መሄድ ትችያለሽ፣ በቃ ምናምን ብሎ እሱ ብቻ ሳይሆን ኤፍሬም ራሱ እንደዛ የሚወዳት የነበረው እንደዛ የሚያስብላት የነበረው ልጅ ራሱ እንዴት ባንድ የተቃይሮ እንደነበር አይታቸዋል። እች ልጅ ምትቆርጥ፣ ምትጨክን፣ ምትሄድ አይ አልመሰላቸውም ነበረ። ሴት ልጅ ሁሌ እየተጨቆነች ለልጅ ስትል ለተዳሬ ስትል አብዛኛውን የኢትዮጵያ ሴቶች እንደዛ ነው የሚያደርጉትና በቃ መከራ እንችለው ነው የሚኖሩት። በተለይ ልጅ ካረገዙ ጀምሮ ለልጃቸው ሲሉ ብዙ መከራዎችን ያሳልፋሉ። ልጄን ያለአባት እንዴት ብዬ ያሳድገዋሉ፣ ልጄን ለብቻ እንዴት ይሆናል፣ እንዴት ትሆናለች ልጄ ምናምን ብለው ያስባሉ፣ እና በመከራ ውስጥ ይኖራሉ። ሩታ ደግሞ በቃ በረግዝም ሰው ነኝ በቃ እኖራለሁ መኖር እችላለሁ ብላ ይሄዳለች። እንግዲህ እናት አባቷ ቤት እንዳልሆነች ግን ዘመድጋ እንደሆነች ነው የተናገረችው ይመስለኛል። ይመስለኛል ወይ የሩታ የአብረሽ ቤተሰቡ የአብረሽ ቤተሰቦች ጋር ያለች ይመስለኛል። ባለሳሳቱ እነጋሽ ጋ በጭራሽ አትሄደም። ምናልባት ምናልባት ምናልባት አዲስ አበባ ስለሆነች ያለችው ከኤልዱ ጋር እህቱ ጋር የሄደች ነው የሚመስለኝ። እዚያ ያለች ነው ይመስለኝ እናት አባቷ ጋር አለመሄዷ በጣም ነው የደገፍኳት። ሩታን እግዚአብሔር ችግር የለውም ምንም አያደርጓትም ብትሄድ ምናምን እያላችሁ ነበር። እኔ ግን ከመጀመሪያው ጀምሮ የሩታ ሻንጧን ይዛ ከወጣች ጊዜ ጀምሮ አይቻልም ብዬ ነበር። ቤተሰቦቿ ጋር ብትሄድ እድሜ ዘላለሟን ስታለቅስ ነው የምትኖር፣ እድሜ ዘላለሟን በጸጸት አልጋ አለንጋ ስትገረፍ ስትገረፍ ነው የምትኖር ብዬ ነበር። ለምን ቤተሰቦቿን ያኔ አስቀይማ አስከፍታ ነው የመጣችው። ገባችሁ? ያኔ እንደዛ ብላ በደስታዋ ቀን ያላስታወሰቻቸው በችግሯ አጣው እንደዚህ ሆንኩ ተቸገርኩኝ፣ ተጣለውኝ ምናምናም ብላ ብትመጣ ማንም አይቀበል። ሊቀበሏት ይችላሉ እኮ ለአንድ ቀን ለሁለት ቀን፣ ግን ከዛ ውጪ እግዚአብሔር ነው ምላችሁ። በጣም በጣም በቃ የድሮውን እያነሱ አንቺ እኮ እንደዚህ አርገሽ ነበር፣ አንቺ እኮ እንዲህ ብለሽ ነበር፣ አንቺ እኮ እንደዚህ ሄደሽ ነበር፣ እንደዚህ መጣሽ እያሉ መከሯን ነበር የሚያበሏት። አሽሙር በቃ ይለቃት እኔ አውቃለሁ። የኢትዮጵያን ባህል በደንብ ነው የማውቀው። ያ ነገር ነበር አስፈርቶኝ የነበረው ቤተሰቧ። ዋጋ ባለመሄዷ ደስ ብሎኛል፣ ግን ይሄ ነገር እንዲህ መቀጠል የለበትም። ነገ ከነገ ወዲያም ብዙ ነገሮች ሊያጋጥሟት ይችላሉ። የግዴታ አሁንም ያልጠራ ነገር አለ። አባቷ እህ ብሎ አዝኖባታል። እናትየዋም ከልቧ አዝናባታለች በእርግጥ እናትየዋ መጣ ምናምን ሰላም ፈጥራለች። እንኳን ከእሷ ጋር ይቅርና አብርሽ ከም ሰላም ፈጥራለች። ግን እነዚህ ልጆች ዳር ዳሩን እያሉ ነው ያሉት። ቤተሰብ ጋር እንኳን የማያቀላቅል ነገር ነው የያዛቸው። ሚዲያ ላይ ነው ውሏቸው አዳራቸው። በቃ ይሄ ነገር ነው። ግን ሰላማቸውን አጡ። በቃ ምንም ሰላም የላቸው። ቤታቸው ሞልቶ ተትረፍርፎ ምንም ሰላም የለ። ግን ወደ አብርሽን ቤተሰብ ሂዱ። የአብርሽን ቤተሰብ በደንብ ተዋወቂ። እንደ ምራት ሄደሽ ቤታቸው ቡናፊ ተጫዋቶ ጥሩ ጊዜ አሳልፎ በቃ ተመረቁ። ባጭሩ እናትሽ ጋር ሂጂ አብርሽን ይዘሽ ላጠፋው ጥፋት ይቅርበሉኝ፣ ያዘናችሁብኝ ቅሬታ፣ ያላችሁ ያለባችሁ ነገር ካለ ይቅርበሉ፣ ድጋሚ ነገር አልደግምም ብለሽ ቤተሰቦች ጋር ሄደሽ ይቅርታ ጠይቀሽ መምጣት አለብሽ። ሽሮታ ካልሆነ ምንም አይነት ሰላም አይኖራችሁምና። እንግዲህ አብርሽ እንደምታዩት የላከችው ደብዳቤ ለአቤል አለ፣ ያ ደብዳቤ እንግዲህ ተመልሳ እንደማትመጣ ምናምን ነው አብርሽ የተናገረው። ሙሉ በሙሉ ባይናገርም ብቻ በጣም አስቸጋሪ ነው። ተናግራ ነበር። ሲመራት በቃ ችላችላ ችላ አልቅሳጭ ውሃ ተናዳ ተማትታ ራሱ አልወጣላትም። ብዙ ቀን ጠበቀች ጠበቀች፣ ግን መፍትሄ ስታጣ ነው ጥላ የሄደችውና አንዳንድ ሰዎች የሆኑ ሰዎች አጠገባችን ሲሆኑ ሲሆኑ በቃ እንትን አንልም ዋጋቸው አይገባንም። ከእኛ ራቅ ሸሻ ሲሉ የሆነ ቦታ ደርሰው ስናያቸው ምናምን ዋጋችን በቃ ብቻችን ስንሆን አያችሁት፣ አብርሽ ነው በአንድ ቤት ውስጥ በአንድ ክፍል ውስጥ እዚህ የሚያማምር የተንጣለለ ቤት ውስጥ እየኖረ ግን ፍቅር የለውም። ሚስት የለውም ሴት የለችም ሙሉ የምታደርገው የለችም እና ይህን ነገር ነው ያየውትኝ አሁንም አብርሽ ጥጋብ ጥጋብ አይበልህ ማልቀስ አይጠበቅብም ቆፍጠን በል ሩታ መቼም እንደማይለያዩ መቶ ፐርሰንት ነግራችኋለሁ አብርሽና ሩታ መቼ የማይለያዩ ልጆች ናቸው ምክንያቱም ብዙ ርቀት ተጉዘዋል ዝም ብሎ ነፂ ጋር እንደነበረው ከፍቅር ጋር እንደነበረው አይነት ግንኙነት አይደለም ያላቸው አሁን ላይ በልጅ ተሳስረዋል የምሬ ነው። ልጅ የሚባል ነገር መጧል፣ ቀለበት አስረዋል፣ ሰርግ የሚባል ነገር ተሰርጓል፣ ቤተሰብ ዘመድ አዝማድ አውቋል፣ የሚዲያ ሰው አውቋል። ስለዚህ እነዚህ ልጆች የሚለያዩ አይደሉም። የሚለያዩ ቢሆኑ ድሮ ነበር የሚለያዩ። ትንሽዬ ፈተና ሲመጣ እሷም አልችል ብላ ትተወው ነበር፣ እሱም እንደዛው። ግን ብዙ ፈተና ተፈትኖ የመጣ ሰው በዚች በትንሽ ነገር ቆርጦ ጨክኖ ሂዶ ሩታ እንደዚህ አታደርግም ብዬ ነው ማምነው። መገናኘታችሁ አይቀርም ግን አብርሽን በደንብ እያስተማራችው እየቀጣችሁ ነው የምትገኘው። ጎበዝ ናት፣ በጣም ነው ያደነኳት። ብልህ ሴት ብልጥ ሴት። ምንም ከነፂ ጋም ድጋሚ የጨቃጨቅ አይጠበቅባትም። ከአብርሽ ጋም ድጋሚ የጨቃጨቅ አይጠበቅባትም። አሁን ልናገር የምችለው ነገር ምንድነው፣ የምታደርገውን ነገር አድርጋለች። ያለንቺ ሁለት ቀን ሶስት ቀን አንድ ሳምንት ምን እንደሚመስል እያየው ይገኛል። በቃ ዋጋሽ በደንብ በደንብ ውድ በቀንቁ የሆነ ዋጋ እንዳለሽ ጥቅምሽን በደንብ አይቶታል፣ ተረድቶታል ብዬ አስባለሁ። እና አብርሽ ተረጋጋ። ልጇን ያለ አባት አታሳድግም። ይሄን አይነት ውሳኔ የምትወስድ ልጅም አይደለችም። ብልጥ ናት፣ ንቁ ሴት ናት። ያው አንተ ከስህተት መማር ስላልቻልክ ነው ጥፋትን አምነ መቀበል ስላልቻልክ ነው ከስህተቶች በቃ ከ ቃላቱ አጠቃቀም በጣም ስለሚያምነው ይህንን ነገር ያደረገችው እና አንተ ከልብ ተጸጸተ ይቅርታ ከጠየካት ኤፍሬማውን ጎበዝ እንኳን ይቅርታ ጠየካት፣ ይቅርታ ጠይቋታል። እሷም ትምላለች። ግን አንዳንዴ የሆነ በሆነ ንግግር ሰውን ጎድታችሁ ሰብራችሁ ለ ለዘላለም ጠባሳው ይቀመጣል አምሯችሁ ውስጥና ለሚያልፍ ቀን የማልፍ ቃላት አትናገሩ ማለት ይሄ ነው እና አብርሽ በሰዓቱ አይታችሁ ከሆነ እንዴት ሲያመናጭቃት በቃ መሄድ ትችያለሽ፣ ምናምን እሱ እንደ ባሏ ነው። ግን ኤፍሬም ራሱ ምንድነው እንዳባወራ ቆፍጠና አትል መሄድ ና ባለፈ ነገር መወቃቀሱ አስፈላጊ አይደለም። መረጋጋት፣ ማልቀስ ምናምን ውጡልኝ ማለት ከሰው ጋር ለመገናኘት ሌላ ሰይጣን መጥራት ነው። ያሉትን ሰይጣኖች ጥርግርግ አድርጋችሁ አውጥታችሁ ይቅርታ ጠይቃሃት፣ ከነጺ ጋር ያለውን ነገር ለአንዴና ለመጨረሻ ጊዜ ዘግታችሁት፣ ለሶስት ቁጭ ብላችሁ አውጥታችሁ፣ ነጺ ይቅርታ አድርጊልኝ፣ በዚህ በዚህ መንገድ ጎድቼሻለሁ፣ በድዬሻለሁ፣ ሩታም ደግሞ ይቅርታ አድርጊልኝ፣ እንዲህ እንዲህ ነበር ያለፈ ነገር ነው ብለህ በደንብ መስራት ቁጭ አድርገህ ምናምን ያለው ነገር ችግሮችን ለመፍታት ሞክር። ከዛ ውጪ ማልቀስ ምናምን በር ዘግቶ መኖር ምናምን እስከ መቼ ማትቆይም፣ እንደዛ ብለን ከሰው ጋር መገናኘት አለብህ። ስራ መስራት አለብህ። ስለ ልጅ ማሰብ አለብህ። ሩታን ክትትል ማድረግ አለብህ። ሕክምና ሆስፒታል ሁሌ መሄድ አለባት። ቼኪንግ በየወሩ ይህን ነው ለልምችለው ሩታ በዚህ ልክ ጨክና ትሄዳለች ብዬ አላስብም። አቤልን በጣም እየተቆጣችሁት ነው። አቤል በቃ ማለት ማድረግ ያለብህን ነገር ተናግራል። ከእውነት ጎን ቆመሃል። በጣም ነው ያመሰገነ ይወደድን እና የሚያከበር ነገር ግን ይብቃ። በቃ ሩታ ያለችበትም ቦታ ተናገር። እርግጠኛ ነኝ ላንተ ስትደውልልኝ የሆነ ቀን ላይ አብርሽ ይሄድ በቃ እግሩ አስር ይውደቅ፣ ይቅርታ ይጠይቃት። ምንም ይቅርታ መጠየቅ ማለት ነው ትልቅነት ነው። እግዚአብሔርን ነው የምላችሁና አንተ እንዲህ ተለያይቶ እንዲቀሩ ወይ ደግሞ እንዲህ እንዳይገናኙ የምታደርገው ከሆነ በጣም ከባድ ነው። ሩታ እንደዚያ አታድርግ ብትልም ግን በቃ አንተ ዋጋ ከፍለላ እንዲህና፣ ለመጨረሻ ጊዜ አብርሽ እንዲያገኛት ነው ማድረግ ያለብህ ማለት ነው። ካልሆነ ከባድ ነገር ነው የሚፈጠሩ። በመሀላቸው ብዙ ክፍተቶች እየተፈጠሩ ነው የሚሉት። ሌላ ሶስተኛ አራተኛ ወገን ሊገባበት ነው ማለት ነውና ይሄ ነገር መሆን የለበትም። እንደምንም ብለህ አንድ ቀን አገናኛቸው። አቤ እንትናን አብርሽን አሳምነው ውሰደው እና ከሩታ ጋር ያለውን ችግር እንዲፈቱ ነው መሆን ያለበት። ላለው ብቻ ግን አብርሽ ከልብህ ተጸጽተ ከልብህ ለእሷ ፍላጎት ካለ ምናምን እሷ የትም እንደማትሄድ ነው ምነግረህ። ሴት ልጅ የእውነቴን ነው ምልህ በጥሩ ቃላት በቃ ትለወጣለች፣ ትሸነፍላለች እና አንተ አነጋገር ነው መጀመሪያም። በቃ እንድትጣላ እንድትታህ እንድትሄድ አልፈልግም እስከምትል ሪ እስክትል በቃ እስኪያንገሸግሻት የሆኑ ቃላት አጠቃቀም ከድርጊት በላይ የእውነቴን ነው። በቃ አወራረ በጣም ደስ አይልም ነበር። ለማንኛውም ግን መቼም አይለያዩም። እግዚአብሔር ነው አንድ ያደረጋቸው ብዬ ነው የማምነው እንደኔ ማለት ነው እምነቴ እሱ ነው። ስለዚህ ይገናኛሉ። ግን ለጊዜው ብዙ ዋጋ ሊከፍል ይችላል አብርሽ። ሌላ ሶስተኛ ሁለት አራተኛው ወገን ሊመጣም ይችላል ድጋሚ እንዳዲስ ማለት ነው እና ሩታ ይመስለኛል የአብርሽ ቤተሰቦች ጋር ያለች ነው የሚመስለኝ ብቻ ከባድ ነገር ነው እንደዚህ ከመሆን ግን ያን ነበር መፍታት የነበረብን ለማንኛውም ያለፈ ነገር ነው ያ ለቀጣይ ያስብበት አብረሽ እንዲህ መጨነቅ የለብንም ፈጣሪ ከእናንተ ጋር ይሁን ደስታችሁን ይመልስላችሁ አንድ ያደርጋችሁ ነው የምለው ግን እንደዚህ አይነት ህይወት እኔ እግዚአብሔርን አቅል የለኝም በቃ የእውነት ችሎት ትዕግስት የለኝም ብን ብዬ መጣፋ ነው የሚመስል ይሻላል አንዳንዴ በቃ ጠዋትም ማታም ሰላም የሌለው ቤት ውስጥ ምን ያደረግልኛል ደና ልብስ ብለብስ ደና ነገር ብበላ ደና ቤት ውስጥ በቃ ሰላም ከሌለኝ የሆነ መስማማት መግባባት ከሌለኝ ከምኖረው ሰው ጋር የእውነቴን ነው የምላችሁ። በሽታ እኮ ነው የምትገዙት፣ ጨጓራ፣ ልብ ህመም፣ ራስ ምታት ምንም ማያማችሁ ነገር አለ። ልብ ድካም ነው የሚይዛችሁ። ገብርኤልን ነው ምላችሁ። ለምን ሰላም የለማ። ሰላም ካለ እኮ አንድ እንጀራ እኮ ለአራት ለአምስት ለስድስት ይበቃል። መድሀኒያ ለምን እሱንም ደግሞ አይቼዋለሁ። ነው ይበቃ በደንብ ፍቅር ካለ አንድ እንጀራ ለአስር ለሀያ ሰው ይበቃል። አንድ ጉርሻ ተጎራርሳችሁ ይበቃል። ሰላም እና ፍቅር ከሌለ ግን ቤታችሁ በቃ ሞልቶ ቢትረፈረፍ ምግቡ ሁሉ እንዳለ ቤት ውስጥ ቢሞላም ምንም በረከትም የለውም፣ ሰላምም አይሰጣችሁም። እና አብርሽ እና ሩታ ወደ ራሳችሁ ተመለሱ ለማለት ነው። ሩታ ደግሞ ይብቃሽ ከሚባለው በላይ እንግዲህ አብርሽ እየተቀጣ ነው ብዬ አስባለሁኝ። ራሱ ጸጸት ውስጥ እየገባ ነው፣ ራሱን እየወቀሰ ነው እና ወደ ራሱ ተመልሶ ይቅርታ ጠይቆሽ ከመጣ አንቺም ያው ልጅሽን አንድ ላይ ሆናችሁ እዚህ በሚያምር ቤት ውስጥ አሳድጉ ለማለት እወዳለሁኝ። ሁሌ ደግሞ ከሰው አትጠብቁ። በቃ ስትጣሉ እንትና ታስታርቀኛለች፣ እንትና ያስታርቀኛል አትበሉ። በራሳችሁ ችግሮቻችሁን ለመፍታት ሞክሩ። ሚዲያ ላይ የሚወጣና የማይወጣ ነገር ለይታችሁ እወቁ። በሕይወታችሁ የሚመጣውን ሰው ሁሉንም በራችሁን፣ ቤታችሁን፣ ልባችሁን እየከፈታችሁ አታስገቡ። ማስቆም አለባችሁ። እየተጨቃጨቃችሁ ሰይጣኖችን አትጥሩ። ይህንን ነው ልል የምች ነው። ስለነበረን ቆይታ ከልብ አመሰግናለሁ። እንግዲህ ሰሞኑን ትንሽ ራቅ ወዳለ ሀገር ሄጄ የነበረ እግዚአብሔር ይመስገን። ኢትዮጵያ ውስጥ ትንሽ ሰላሙ አስቸጋሪ ነው። መንገድ ራቅ ላለ መንገድ ሄዳችሁ መመለስ ምናምን ከባድ ነው ምናምን። ግን ሁሉ ነገር አልፎ እግዚአብሔር ይመስገን ወደ ቤት ይገብቻለሁኝ እና ተመስገን ነው። ስለነበረን ቆይታ አመሰግናለሁ። እናንተ ማሰብ አስተያየታችሁን በኮሜንት አሳውቁኝ። ስለጠፋውባችሁ ይቅርታ ማለት ኢትዮጵያ ውስጥ ሁለት አይነት ሲም ካርድ ነው ያለው። በነገራችን ላይ ሳፋሪኮም የሚባል እና ውጭ ሀገር ያላችሁ ሰዎች ማለት ነው ሳፋሪኮም የሚባል የኢንተርኔት የሚሞላለ እና እሱን ስትሞሉት አሁን ሁሉም ዓለም ላይ ሁሉም አካባቢ ላይ አልተደራሽ አይደለም። እስከሆነ አካባቢ ነው ጎንደር፣ መቀሌ፣ ባህር ዳር እንደዚህ ትልልቅ ከተማዎች ላይ ነው እንጂ ትንንሽ ከተማዎች ላይ የለም። እና እሱ ነገር ስለሌለኝ ነው ኔትወርክ ስለማይሰራ ነው የጠፋሁት ማለት ነው። ለማንኛውም ግን ድጋሚ ስለተገናኘ በጣም በጣም ደስ ብሎኛል። የአምላክ ፈቃዱ ነው። ስለዚህ ብዙዎቻችሁ ስጠይቁ የነበረ በኮሜንት እየጻፋችሁ አስቶት ጠፋሽ እያላችሁ የነበረ በጣም በጣም ለእናንተ ምንም ቃል የለኝም። ወዳችኋለሁ። ኑሩልኝ። ላይክ ሼር አድርጎ ሰብስክራይብም አድርጉኝ እና ኮሜንት አስቀምጡ። ሰላም እደሩልኝ።